ነገሮች በጣም ግራ ተጋብተው የሚገኙ የሲዳማ ክልል አመራሮች አሁን ደግሞ ሌላ አዲስ አነጋጋሪ የሆነ ነገር ጀምሯል። የተናቂ አስረገዘ የንትሉት ነገር ሶሻል ሚዲያ ንቆ አርቲስቶች ቸው ንቀው ተቋማውንም ንቆ ማንም ምንም ማያመጣም ሲሉ የነበሩ ሰዎች አሁን ግን በሶሻል ሚዲያ ትልቅነትና ኃያልነት አምኖ ሶሻል ሚዲያ እያነጋገራቸው እንደሆነና ግራ እንደገባቸው ብዙ መረጃዎች እየወጡ ይገኛሉ። የክልሉ አመራሮች ከሶሻል ሚዲያ እየተሰነዘረ ያለውን እያንዳንዱ ነገር መቋቋም አቅቷቸው አሁንም የሚያደርጉት ነገር ግራ ገብቷቸው ምን እንደሚያደርጉ

ከዚህ መሃል አንዱ በማህበራዊ ሚዲያ ማለትም የቲክቶክ አካውንት የመግዛት ሀሳብ አምጥቶ እስከ 500 ሺህ ብር ለአካውንቱ መድቦ በገጽታ ግንባታ ላይ የተመሰረተ አሪፍ አካውንት ካለ እንገዛለን ስሩ ለውስጥ አዋቂዎቹ እየነገሩ ይገኛሉ። ሶሻል ሚዲያ የእነሱን መግቢያና መውጫ እያነፈነፈ ያሉበትን ቦታ ድረስ መጥቶ ውሎ አዳራቸውን እየዘገበ ሲያስቸግር፣ እንደ ስዳማኑ ያሉ ጣቢያዎች ደግሞ የእነሱን ውስጥ አዋቂ ነን የሚሉ ሰዎችን በመያዝ የሚገቡበትንና የሚበሉትን የሚጠጡትን እየዘገቡ ያደረጉልን የእነሱን ምስጥር እዚሁ ሶሻል ሚዲያ ላይ እያሰጡ ሲያገኙ እነሱ ደግሞ ገጽታቸውን ሊገነቡ እየሰራ ነው ለማለት ሌላ የሚያግስ ትልቅ አካውንት ለመግዛት አያሌ ገንዘብ መድቦ እየተንቀሳቀሱ ይገኛል። ጠቅላይ ሚኒስትር አብይ አሕመድ ሳይቀር ይህ የሲዳማ ክልል አመራሮችንና የወልቂጤ ከተማ አመራሮችን ጠቅሰው እየሰሩ ያሉ ስራ ትክክል ስላልሆነ በገዛ ፈቃዳቸው ስልጣን መልቀቅ አለባቸው የሚል ዜና ካወጣ በኋላ ሁሉም የፈሩ በሚመስል መንገድ ከዚህም ቀደም ለግምገማ ሐዋሳ የመጡ ሰዎችም ገምግሟቸው ማስተካከል አለባችሁ መተው አለባችሁ ሳትዋረዱ ቦታውን ልቀቁ የተባሉ የሚመስሉ የሲዳማ ክልል አመራሮች አሁን እናስተካከል ብሎ ዛሬ ተዘርቶ ዛሬ ካልበቀለ ላይ ደርሷል። ለስንት ዘመን በሙስና ሲጨማለቁና አንድም ቀን ሰው ይደርስብናል ይሄ ይሆንልናል ብሎ ያላሰቡት ነገር ሆኖባቸው፣ እንደዚህም ያስጨንቁናል ብሎ ያላሰቡት እየተናቁ የሶሻል ሚዲያዎችና አርቲስቶችና አክቲቪስቶች እጅ ለጅ ሲያያዙ ነገሮችን የበለጠ እያጨለሙባቸው እንደሆነም ይገኛል አሁን እንደ ቲክቶከር ቲክቶክ ፈልጎ ገዝቶ ገጽታቸውን ሊገነቡ እየፈለጉም ይገኛሉ። ከዚህ ጋርም ተያይዞ ብዙ በዚህ ዙሪያ እየተንቀሳቀሱ ያሉ የቲክቶክ አካውንቶችን ሪፖርት በማድረግ ዋርኑንግ እያሰጡና እያዘጉ ይገኛሉ። ለዚህም ማሳያ እንዲሆን የአርቲስት ቶክቹ አካውንትና የሲዳማ ኒውስ አካውንት እንደ ዋናነት ይጠቀሳል። ሁለቱም አካውንቶቹ በሪፖርት ብዛት አሁን ላይ እየተለቀቁ ያሉ ቪዲዮዎች እየደረሱ አይደሉም። በዚህም አጋጣሚ ቲክቶክ የምትጠቀሙ ሰዎች አርቲስት ቶክቸውንና የሲዳማኑስ የቲክቶክ አካውንታቸውን እየገባችሁ ሪፖስት ኮፒ ሊንክ እንድታደርጉና ላይክ ሼር በማድረግ አካውንቱ እንድታንቀሳቀሱ ጥሪ ያቀርባሉ። ሌላኛው ነገሩ ደግሞ የአንድ ሰሞን የሲዳማ ነፃ አውጪ ነኝ ስል የነበረውን ታሪኩ ለማን ይመለከ ታሪኩ ለማ ይሄ አንድ ሰሞን የሲዳማ ድምፅ ነኝ ስል ሲንቀሳቀሰ ነበረ። ሲዳማ ግን ራሱን በራሱን የማስተዳደር እድል አግኝቶ ክልል ከሆነ በኋላ የሚፈልገውና የታገለለት ገንዘብ እንደሆነ በግልጽ አሳይቶ ገንዘብ ካገኘ በኋላ ሆዱ ከሞላ በኋላ አካውንቱ ከተስተካከለ በኋላ ቤት መኪና ከገዛ በኋላ ህዝቡን ችላ ብሎ አብረው ተታገሉት የትግል አጋሮችን ሜዳ ላይ ጥሎ የራሱ ኑሮ መኖር ከጀመረ ሰነባብቷል። አሁን ላይ አንድም ፖስት በፌስቡክ ገጹም ሆነ በሌላ ሶሻል ሚዲያዎች ላይ በሱ በኩል ስለ ሲዳማ ህዝብ የሚናገር እየደረሰ አይደለም። ይህ ማለት ይህ ሰው ለጥቅሙ የነበረውን ማለም መጠቀም ያለበትን ነገር ተጠቅሞ ህዝቡን ጥሎታል ማለት ነው። ተጠቅሞ የጣለው ህዝቡ ግን አንድ ሰሞን ጉንፋን ያዘው ብባል ልጃችን ምን ሆነ ብሎ ይንሰፈሰፉ የነበሩ የሲዳማ አባቶችና እናቶች ዛሬ ላይ የታሪኩ ለማ ዝምታ በጣም አናዷቸዋል። የአንድ ሰሙን የሁሉም ሰው ይቆረቆራል፣ ለእናቶች ያስባል፣ ለእኛ ለሲዳማ ስል ነው የታሰረው የታገለው ስሉ የነበሩ አሁን አሃ ለካስ በሰዓቱ ስታገል የነበረው ለእኛ ሳይሆን ለኪሱ ነው ስሉ፣ የእሱ ነገር ደምድሞ የተውም ይመስላል። እሱም ማንንም ከምንም ሳይቆጥር የተሰጠውን እየበላ የተንደላቀኑ ውዶ ከኖርኩኝ ሌላ ለምን ያለ በሚመስል መልኩ፣ ያው አንድም ቀን ስለ ሲዳማ ሳያወራ በሰላም ይገባል ይወጥ በዚህ ሰዓት እንኳን ህዝብ ሙሉ ተጨንቆ አመራሮቹን አስጨንቀው ወንበር የሚለቁበት ሰዓት ደርሶ የሚገቡበትና የሚወጡበትን ጠፍቷቸው እየተጨነቁ ባለ ሰዓት ዝም የተባለውን ታሪኩንም ከነሱ ጋር ለመቀላቀል የሲዳማ ህዝብ ጥሪ አቅርቧል። ምክንያቱም እሱም ከሙሰኛ አመራሮቹ አንዱ ነው። የሲዳማ ህዝብ ሲበደል ዝም ካለ ትላንት ብዙ የሆነለት ብዙ የባለለት በመታሰሩ ብዙ ያለቀሱ እናቶቹን ለካ ውሸታም ነው ሲሉ እሱም በእሱ እጅም ብዙ የሲዳማ ሀብት ወድቋል እየበላ ያለው የተደላደለን ኑሮ መኖሩ በሲዳማ ልጅ ሀብት ነውና የሲዳማነቱ በሲዳማነት የሚያኮራ መገለጫ የሌለ እሱም ሙሰኛ የሆነ አንድ ተራ አመራር ነው ስል ከአመራሮቹ ጋር ቀላቅሎ ይጠየቅልን ስል ጥሪ አቅርቧል። ስማቸው እንዲጠቀሱ ያልፈለጉ የተለያዩ የክፍለ ከተማና የቀበሌ ነዋሪዎችም ስለ እሱም መንስቱ አንዳንድ ቀበሌ ውስጥ ያሉ አመራሮችም ልክ ያላቃቸው የዳስታሊ ደሞሆን ተልእኮ ተከትሎ ሰዎችን ከልክ በላይ እየበደሉና በትንሽም በትልቅም ነገር የሙስና አውራ ሆኑ መገኘታቸውና ይህ እድል ከተገኘ ይቀር የሲዳማ ክልል መጽዳት አለባት ስል ጥሪ አቅርቧል። ፌዴራል መንግስትም በባለፈው ንግግር እንደሰማን የሐዋሳ ከተማ ወይም የሲዳማ ክልል አመራሮችንና የወልቂጤ ከተማን ጠቅሰው በራሳቸው ፍቃድ ስልጣን ይልቀቁ፣ ትክክል አይደሉም ያረጉ ያሉት ነገር በስልጣን እንቆያለን ያለን የሚያስብል አይደለም ሲል ተናግሯል። ይህን ተከትሎ ቀጣይ የሚመጡ ውሳኔዎች አመራሮችን ከቦታዎች አንስተው ባጠፉት ጥፋት ተጠይቆ የሚጠየቁበት አግባብ ይፈጠራል፣ አሊያም ስልጣናቸውን ለቀው ወደ ቤት ይገባሉ ስል ድምዳሜ ጥሎ ያለፈ ጉዳይ ነው። የተወደዳችሁ ጃሾ ቤተሰቦች ቪዲዮ ከተመቻችሁ ላይ ሀሳብ አስተያየታችሁን ደግሞ በኮመንት እንዲሁም እንደዚህ አይነት አዲስ መረጃ እንዲደርሳችሁ ደውል ምልክቱን አብሩ። ለቤቱ አዲስ ከሆናችሁ ደግሞ ቤቱን ሰብስክራይብ አድርጉ እያልኩኝ እማ በቃ ይሆናል። ይህ ጃሾ ሚዲያ ነው።